እስልምና ለሴቶች ዝቅተኛ አመለካከት አለው ብላችሁ ከጠቀሳችኋቸው ሀዲሶች መካከል ሴት ልጅ ከጠማማ ጎድና ጥንት የተፈጠረች ናት ስለዚህ ጠማማ ናት ያላችሁት ሀዲስ ነው ወይስ ሴት ልጅ አቅሏም ኢማኗም ግማሽ ምንድነው ጎዶሎ ነው የሚለውን ሀዲስ ነው ወይስ አይሻ ከአህያና ከውሻ እኩል ለምን ታደርጉናላችሁ ብለው የተናገሩትን ሀዲስ ነው? ብዙ ጊዜ ሴት ልጅ ትመታለች፣ ባሏ እንደፈለገ ማድረግ ይችላል ያላችሁ፣ እስልምና ሴትን ልጅ ዝቅ ያደርጋል ለማለት እነዚህ በቂ ማረጋገጫዎች ናቸው። እስቲ ይህን አዲስ ላሳያችሁ። ምን ይላል? አንድ ወንድም ነቢያችን ጋር ሄዶ ያ ነቢይ፣ አንዲት ቆንጅዬ ሴት አግኝቼ ነበር፣ ግን መውለድ አትችልም መሀናት፣ ስለዚህ በአገባት ምን ችግር አለው ብሎ ይጠይቃቸዋል። ነብያችን ምን ቢለው ቢመልሱት፣ ጥሩ ነው። በፍጹም አታግባት፣ አታግባት አሉ። የሚያስለቅሰውን ልንገራችሁ። ይህንን መሀን ሴትን ማግባት እንደሌለብህ ለማረጋገጥ በሌላ ቦታ የተናገሩት ሀዲስ ነው። ምን ይላል? ትንሽ ይከብዳል እና ምን ይላሉ ነብያችን? መሀን ሴት አሉ፣ ቤታች ውስጥ ካለ መረጋገጫ ምንጣፍ ዝቅ ያለች ናት ምን ውስጥ ነው ያለው ሰዎች ምን ተሸከመን ነው የኖርነው